ይሄን ካደረግ ሴት ልጅ መቼም መቼም አትኮራብህም። በጣም ብዙ ወንዶች የወደዷትን ያፈቀሯትን ሴት ለመቅረብ የሚያደርጉትን ጥረት እንዲደብራቸውና ወደኋላም እንዲሉ የሚያደርጋቸው አንድ ነገር ብትኮራብኝስ የሚለው ነው። ሴት ልጅ በፍጹም በፍጹም እንዳትኮራብህ ይልቁኑ እራሷ ፈልጋ እንድትመጣ የሚያደርግ ቀላል ነገር ዛሬ ከኔ ከእህትህ ጋር እስከ መጨረሻው ከቆየ እነግርሃለሁ። ካንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም፣ እንዴት ናችሁልኝ ልኝ ውዴ ናፊዳር ቤተሰቦች ቤተሰቦቼ፣ እኔ በጣም ደህና ነኝ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። የኔ ውድ ቤተሰቦች፣ ሁል ጊዜም በቃ ለምትሰጡኝ ሀሳብ አስተያየት ቃል የለኝም። በጣም አመሰግናችኋለሁ። በጣም ሰፖርቲቭ ናችሁ። ክበሩልኝ። ስለዚህ አሁን በቀጥታ ወደ ቪዲዮ ነው የምናልፈው። ከዛ በፊት ግን ሁላችሁም ላይክ አድርጉት። አደረክ አላደረክማ እሺ በቃ ሁላችሁም ላይክ የመጀመሪያው ነገር ሴት ልጅ በፍጹም እንዳትኮራብህ ማድረግ ያለብህ ነገር ምንድነው አለመለመን አለመለማመጥ በጣም ብዙዎቻችሁ ይሄ የመጀመሪያው ፕሮሰስ ላይ ሴት ልጅ ለመቅረብ በሚደረገው ፕሮሰስ ላይ በስልክ ሊሆን ይችላል በአካል ሊሆን ይችላል ለመገናኘት ከአንተ ጋር ጊዜ እንድታሳለፍ እንድታወራ እነዚህ ነገሮች ለማግኘት በጣም የበዛ መለማመጥ የበዛ መለመን ይኖራል። ከዛም ሲያልፍ ደግሞ የፍቅር ግንኙነት ላይም ሆናችሁ እነዚህ ነገሮች እያስቀጠላችሁ እያስቀጠላችሁ ትሄዳላችሁ። በነገራችን ላይ መጀመሪያ የተለመዳችሁትን ነገር ነው ይዛችሁ የምትቀጥሉት። ይህ በመለመን በመለማመጥ አይነት የገነባችሁት ሪሌሽንሽፕ ከሆነ እስከ መጨረሻው ድረስ ያው መጨረሻ ላይ መድረሳችሁ አይቀርም ብዬ ነው። በእንደዚህ አይነት ነገር በመለማመን የተገነባ ፍቅር ማብቃቱ አይቀርም። ለዛ ነው እስከ ከቆያችሁ በኋላ የምላችሁ እና እዛ ደረጃ እስከምትደርሱ ድረስ በቃ አንተ የምትለምን አንተ የምትለማመጥ ሆነ ነው የምትቀረው። ስለዚህ መጀመሪያ አንተ ራስህ ባደረግከው ነገር ነው እንድትኮራብህ፣ ሲያልፍም ደግሞ አንዳንዴ እንድትንቅ የምታደርገው። ስለዚህ የመጀመሪያው ነገር አለመለማመጥና አለመለመን ነው። ይሄ ነገር ሚውቻል ነው፣ የፍቅር ግንኙነት ሚውቻል ነው። የሁለታችሁም ፍላጎት፣ የሁለታችሁም ጥረት፣ የሁለታችሁም ስሜት የሚያስፈልገው ነገር ነው እንጂ ይሄ ባንተ መለመን ባንተ ጉትጎታ፣ ባንተ አይደለም። ከዛ ይልቅ ማድረግ ያለብህን ነገሮች ቀጥዬ እነግርሃለሁ። አንተ ያንን አሳይተሃት ራስን በደንብ አድርገህ ገልጸህ፣ ራሷ እንድትመጣ ማድረግ ትችላለህ እንጂ በመለመን በቃ። ምን ምንድን ነው? ቆይ አሁን ለመለመንም እኮ ምንድነው ግራውንድ? እኔ ያለኝ እኔ እንደዚህ ነገሮች እኮ አሉኝ። አላይም አልሻንች አይደለም በቃ እሷ እንድታይ ነው ማድረግ ያለብህ። ያለህን ነገር አይታ እንድትመጣ የዛን ጊዜ ምን ይሆናል? ሚውችል ይሆናል። አንተም ለእሷ የሆነ ስሜት አለክ፣ እሷም ደግሞ አንተ ላይ ያየችው ነገር አለ። ከአንተ ጋር እንድትቆይ ከአንተ ጋር እንድትሆን ከአንተ ጋር ስለ ነገ እንድታቅድ የሚያደርጋት ያየችው ነገር አለ። እንደዛ ሲሆን በጣም ነው ደስ የሚለው። ትክክለኛውን መንገድ ትክክለኛውን አካሄድ ያ ነው። ስለዚህ የመጀመሪያው እንዳትኮራብህ የሚያደርገው ቀላል መንገድ አለመለመድ፣ አለመለማመጥ። እዚህ ላይ ግልጽ ከሆነ ወደ ቀጣዩ መሄድ እንችላለን። ብዙ ወንዶች ይህንን ነገር ስለምትደጋግሙት ከዚህ በፊት ብዙ ቪዲዮች ላይ ነግሬያቸዋለሁ፣ ግን ስቲል የሚመጡልኝ የተለያዩ መልእክቶች የሚያሳዩት በጣም በተደጋጋሚ እነዚህ ነገሮች እንደምታደርጉ እንደምትሳሳቱ ነው። ስለዚህ ፕሊዝ ፕሊዝ እዚህ ላይ ሲሪየሱ ነው። ወደ ሌሎቹ እንለፍ። ሁለተኛ ራስን መሆን ነው። አዎ በነገራችን ላይ ራስን እንደመሆን የሚያስወድድ ራስን እንደመሆን የሚያስከብር ራስን እንደመሆን ነፃነት ያለው ነገር የለም። ከዚሁ ጋር ተያይዞ ደግሞ ኮንፊደንስ በራስ በማንነት ባለ ነገር በመጣበት መንገድ ኮንፊደንት ልትሆን ይገባል። ትናንትና ላይ ስህተት ሰርተ ሊሆን ይችላል። ትናንትና ላይ አጥፍተ ሊሆን ይችላል። በቤተሰብ ህይወትም በፍቅር ህይወትም ብዙ ነገሮች አልፎ ሊሆን ይችላል። እነዛን ነገሮች ሁሉ አልፈግን የምትቆም ወንድ መሆን አለብህ። ራስህን የምትሆን ትላንት ምንም ይፈጠር ምን፣ አንዳንድ ጊዜ የሆነ ራሳችንን መቀበል እንዲከብደን የሚያደርጉት ስህተቶችን፣ ጥፋቶችን፣ በደሎችን አጥፍተን በድለን ሊሆን ይችላል። ሰዎች ነን፣ በቃ ልናጠፋ እንችላለን። ግን ከነ ጥፋታችን ከነን ከናችን ራሳችንን ወደን ራሳችንን ተቀብለን የተጓዝን ቀን የዛኔ ነው የምናሸንፈው። የፍቅር ግንኙነት ላይም የዛኔ ነው ተቀባይነትን የምናገኘው። ስለዚህ አንተ ተቀባይነትን እንድታገኝ እራሷን ፈልጋ እንድትመጣ እንዳትኮራብህ የምትፈልግ ከሆነ ምን የሚለፍ ምን በትላንትና ህይወት ውስጥ እሱን አክሰብት አድርገህ ራስህን ሆነህ መቆምና መቀጠል ይኖርብሃል። እመኑ ሁላችሁም ማለት ነው። በእውነት ይህንን አድርጋችሁ ከተገኛችሁ በኋላ የማይስተካከል የማይለወጥ ነገር የለም። በህይወታችሁ የፍቅር ግንኙነት ብቻ አይደለም፣ ብዙ ነገሮች ይለወጣሉ። ሰዎች ለእናንተ ያላቸው አረዳድ ሁሉ ይለወጣል። ራሳችሁን ስትሆኑ ራሳችሁን ስትወዱ አስባችኋል። ራሳችሁን ከነንከናችሁ ከነበደላችሁ ካልወደዳችሁ ማነው ከነበደላችሁ የሚወዳችሁ? ማን ነው ከነ ስህተታችሁ የሚቀበላችሁ ከእናንተ ውጪ ይሄን ማድረግ የሚችል የለም ስለዚህ ራሳችሁን ሆኑ ራሳችሁን ተቀበሉ ስተቶቻችሁን አምናችሁ ለማሻሻል ሞክሩ ጣሩ ከዚ ውጪ የማስመሰል ድራማ ውስጥ አትግቡ ማንንም ለመሆን አትሞክሩ በቃ ይሄ ሌላ ውርደት ነው እንደዚህ አይነት ነገርን ማድረግ መዋረድ ማለት ነው እኔ የራሴ ይሄንን ስለማልፈልገው ስላልተቀበልኩት እገሌ ልሁል ማለት ትልቅ ውርደት ነው ለአይምሯችሁም ደግሞ በጣም ፈተና ነው ሌላ በቃ ከእናንተ ጋር የማሄድን ሰው ለመሆን መሞከር ማለት ነው። ስለዚህ እንድትከበሩ የምትፈልጉ ከሆነ እራሳችሁን በደንብ አድርጋችሁ ተቀበሉ፣ እራሳችሁን በደንብ አድርጋችሁ ውደዱ። ኮንፊደንቱ። ሶስተኛ ለአላማችሁ ጣሩ። አላማ እንግዲህ አላማ አላማ አላማ እንላለን አይደለ? አላማ የብላችሁ የምታስቀምጡት ነገር በነገራችን ላይ ይሄ እንደሌሎች ሰዎች መሆን አይጠበቅበትም። ስፔሲፊክ ነው፣ ለእናንተ ስፔሲፊክ ነው። ለምሳሌ አሁን አንድ ሰው እኔ በተማርኩበት ሙያ ተቀጥሬ ሀገሬንም ቤተሰቦቼንም መርዳት ማገልገል እፈልጋለሁ ቢል ይሄ የእሱ አላማ ነው። በቃ ፕሮፌሽኑን እያሳደገ እየተማረ ራሱን አፕዴት እያደረገ መጓዝ አላማው ነው ማለት ነው። አንድ ሰው ደግሞ እኔ ንግድ ውስጥ ገብቼ ራሴንም ቀይ ቀይሪ ቤተሰቤንም ቀየሬ ሀገሬንም ቀየሬ እንደዚህ አይነት ፕላን ቢኖረው ሀብታም መሆን ነው የምፈልገው ቢል፣ ይሄ የእሱ አላማ ነው። አንድ ሰው ደግሞ ሌላ ሰው በቃ እኔ ራሴ ጤናዬን ጠብቄ ፊዚካሌ በቀጥሮ አቋም ላይ ሆኜ ለሌሎች ምሳሌ የሆንኩኝ ጤናዬን ጠብቄ የምሰራውን ነገር እየሰራው መኖር ነው የምፈልገው ቢል፣ ይሄም የእሱ አላማ ነው። አንድ ሰው ደግሞ መቶ ኮንቴንት ክሬይተር ሆኜ ሰዎችን ኢንፍሉዌንስ እያደረኩ የማውቀውን እያካፈልኩኝ ራሴም እየተማርኩኝ መጓዝ ነው ቢል፣ አላማ ነው ይሄ አላማ ሲባል ይሄ በቃ እንደ ራሳችሁ ነው፣ ስፔሲፊክ እንደ ራሳችሁ ነው። አንዲት ሴት ልጅ ደግሞ መጣ እኔ አግብቼ ወልጄ ቤተሰብ መስርቼ መኖር ነው አላማዬ፣ ደስታዬ፣ ያ በቀዬ ህይወቴ ግብ ያ ነው ብትል መብቷ ነው፣ አላማዋ ነው። ደግሞ ሌላ ሴት መጣ ደግሞ እኔ በተማርኩበት እንደዚህ ሆኜ እንደዚህ ሰርቼ ራሴን መለወጥ እንደዚህ ማሳደግ በቃ አላማ ነው። ገብቷቸዋል አደለ? ይሄ እንደየሰው የሚለያይ ነገር ነው። ስለዚህ አንተ ያንን አላማ የምትለውን ነገር አውቀ ለዛ የምትለፋና የምትጥር ሁን። ይሄንን የምታደርግ ከሆነ እመነኝ ከርቀት የምትታይ፣ ከርቀት የምትጠራ አደለም አንተ ሄደ የምትለማመጥ ቀርቶ ራሱ አይታ ይሄንን ልጅማ ባገኘት፣ ይሄ ልጅማ ጓደኝ እንኳን በሆነ እንደው ባናገረኝ፣ እንደው በቀረበኝ የምትልህ አይነት ወንድ ነ ምክንያቱም አላማ ያለው ወንድ አላማ ያለው ሰው አይተኛም የሚያደርገው ነገር አለ። ይሄዳል፣ ይመጣል፣ ይሆን ነገር ያደርጋል፣ ይታያል። አላማ ሲኖር አለመታየት አትችልም። አንዳንድ ጊዜ ተደብቀ ከሰው ይታ ተደብቀ አላማን ለማሳካት ልትሰራ ትችላለህ፣ ግን ደግሞ ውጤቱ መታየቱ አይቀርም። ገብቷቸዋል አደለ? እያልኩ ያለሁት ለአላማችሁ የምትጥሩ የምትለፉ ከሆናችሁ ትታያላችሁ። ስለዚህ ያንን ወንድ ሁን። የዛን ጊዜ ራሷ ፈልጋ ትመጣለች። እንዳንተ ሻይን የሚያደርግ ሰው አይኖርም። ከሌሎች ሰዎች ሁሉ ተለይተህ ትታያለህ፣ ምክንያቱም የምታደርገው ነገር አለ። ሌላው ሰው፣ አላማ የሌለው ሰው፣ ኖርማል በቃ ኖርማል ህይወት ነው። አንተ ከዛ ለየት ብለህ ነጥረህ ስለምትወጣ ነጥረህ ስለምትታይ አይን ውስጥ ትገባለህ ማለት ነው። ይሄ በጣም ወሳኝ ነገር ነው። ወንዶች ራሳችሁ ላይ በደንብ አድርጋችሁ ስሩ። አራተኛ ሰዎችን ማክበር አሁን ይሄ ግድ በእውነት ስትኖር መጀመሪያ ለራስ ክብር ሊኖርህ ይገባል። ለራሱ ክብር ያለው ሰው ደግሞ በፍጹም በፍጹም ሌሎችን አይንቅም። ሰውን እንደ ራሱ ያያል። ለራሱ የሚሰጠው ክብር ለሌላም ሰው እንደሚገባ ያምናል። ራሱን የማያከብር ራሱን የማይወድ ሰው ነው፣ ያንን አለመውደድ ያንን አለማክበር ሌሎች ሰዎች ላይ የሚያስተጋባው ማለት ነው። ይህንን እንዴት ልግለጽላችሁ መሰላችሁ? በምሳሌ እዚህ ሶሻል ሚዲያ ላይ እንግዲህ እኛ ያው ፊት ለፊት ላይ ወተን ስንሰራ ብዙ አይነት ኮሜንቶች ይገጥሙናል። እናንተ ውድ ቤተሰቦች የምትሰጡኝ በጣም ቀና ፖዚቲቭ የሆነ ኮመንት እንዳለ ሁሉ አንዳንድ ጊዜ ደግሞ ግራ የሚያጋባ አይነት ኮሜንትም ይገጥማል በቃ እንዴት ነው የተረዳው፣ እንዴት አስቦት ነው የምላቸው አይነት ኮሜንቶችም ይገጥሙኛል። ያ የሆነበት ምክንያት ምንድን ነው? ሰው በውስጡ በልቡ ያለውን ነገር ነው ወደዚህ የሚያመጣው። ውስጡ ላይ ጥላቻ ካለ፣ ውስጡ ላይ ራሱን አለማክበር ካለ፣ ውስጡ ላይ ራሱን አለመውደድ ካለ፣ ያንን ነው ወደዚህ የሚያመጣው። ዝም ብሎ ከመሬት ተነስቶ ላይወደን፣ ዝም ብሎ ከመሬት ተነስቶ የሆነ ጥላቻ ነገር ሊጽፍ ይችላል ና እዚህ ይሄ ሶሻል ሚዲያ ለዚህ ጥሩ ምሳሌ ነው ብዬ አስባለሁ። ብዙ ሰዎች በቃ ውስጣቸው ያለውን አለመወደድ ውስጣቸውን ያለውን ይሁን ያልተረጋጋ ስሜት መጥተው ሶሻል ሚዲያ ላይ ነው የሚገልጹት፣ በኮመንት ማለት ነው። በአካል ሲያገኛችሁ ደግሞ እንደዛ የሚላችሁ ማንም የለም እና ሰው ራሱን ካልወደደ፣ ራሱን ካላከበረ፣ ውስጡ ፍቅር ከሌለ፣ ውስጡ ጥላቻ ከሆነ ያለው ያን እየዘራ ነው የሚሄደው። ስለዚህ አንተ ሰውን የማታከብር ከሆነ መጀመሪያ ራስንም አላከበርክም ማለት ነው። ራስን የምታከብር ከሆነ፣ ራስን የምትወድ ከሆነ፣ ለራስ ዋጋ የምትሰጥ ከሆነ፣ ራስ ላይ የምትለፋ የምትጥር አይነት ሰው ከሆንክ ሌላ ሁሉ ሰው ለራሱ እንደዛ እንደሚያደርግና ክብር እንደሚገባው ታምናለህ፣ ታከብራለህ። ስለዚህ ሰውን የምታከብር ወንድ ሴት ልጅ እንዳትኮራብህ፣ ራሷን ፈልጋ እንድትመጣ ራስን መጠበቅ ግድ ነው። አሁን ምንም ጥያቄና መልስ አያስፈልገውም። ራስን ጠብቅ፣ ባለ ነገር ሁሉ ተንከባከብ፣ ራስን ንጽህናን ጠብቅ። የሚያምርብን የምትወደው ከራስ ጋር የሚሄድ ይገልጸኛል የምትላቸውን አይነት አለባበሶች፣ ጸጉር ስታይሎች የምትወደው ከኔ ጋር ይሄዳል የምትለውን ማድረግና ራስን መጠበቅ ግድ ነው። ራስን መጠበቅ ሲባል ብዙ ጊዜ ለሴት የተሰጠ አይነት አድርጋችሁ የምታስቡ ወንዶች ካላችሁ ተሳስታችኋል። ራሳችሁን በቻላችሁት ሁሉ መጠበቅ የግድ ያስፈልጋል። ይሄ እንግዲህ እንዳትኮራብህ ይሄ ልጅ ምናምን ብላ እንዳትኮራብህ፣ ሲያልፍም ደግሞ ይሄ ዘናጭ ልጅ ይሄ የሚያምር ልጅ ራሱ እንዴት እንደሚጠብቅ እኮ እንድትለይ ያደርጋል። ይለያል፣ እንደዚህ የሚያደርግ ሰው ይለያል። እና ስለዚህ በተቻለ አቅም ራስን ጠብቅ። ኮንፊደንስ የሚሰጥ ነገር ነው ንጹህ መሆን፣ ራስን መጠበቅ፣ የሚያምርብህን መልበስ፣ ኮንፊደንስ የሚሰጥ ነገር ስለሆነ እዚህ ላይ ምንም ድርድር አያስፈልገውም። በተቻለ አቅም ራስን ተንከባከብ። የሚያምርብህን አድርግ። በመጨረሻ ደረጃ ያስቀመጥኩላችሁ ደግሞ ጥሩ ተግባቢ መሆን ተጫዋች መሆን ለቤተሰብ ለጓደኛ ጊዜ መስጠት። እነዚህ ነገሮች በምታደርግበት ጊዜ ሌላኛው እንድትታይ የሚያደርግ ነገር ነው። ሄደ እዛ ጋር መለማመጥ በቃ ምንም ጓደኛ እንደሌለው ሰው፣ ቤተሰብ እንደሌለው ሰው፣ በቃ እዛ ጋር እሷ ጋር ሄደ ስራም እንደሌለው ሰው አላስወጣ አላስገባ፣ በቃ ካላገኘ ሽሞች ይገኛሉ ምናምን አይነት ሙድ የምታራምድ ከሆነ አይሆንም። ግን ይልቁኑ ትወቅ፣ ጓደኞች እንዳሉ ከጓደኞች ጋር ጊዜ እንደምታሳልፍ ቤተሰቦች እንዳሉ እንደሚወዱ ከነሱ ጋር ጊዜ እንደምታሳልፍ ትወቅ። ያንን በምታደርግበት ጊዜ አሃ ማለት ትጀምራለች፣ ይሄ ልጅ ለካ በቃ ሶሻል ሰርክል ያስገርማታል። በቃ በጓደኞች የሚወደድ በቤተሰቦቹ የሚወደድ አይነት ሜሴጅ ትወስዳለች ማለት ነው። ግን እሷ ጋር ብቻ ዝም ብለም እንዲ ይሄ ልጅ የሚሄድበት የለም እንደ ሁሉ ልትል ትችላለች እኮ ገብቷቸዋል አይደል ምክንያቱም አንተን ከማግኘቷ በፊት አንተም እሷን ከማግኘት በፊት ላይፍ አለ አደለ ያ ላይፍ ሳምሃው ኖርማል እንዳልነበር እንድታምን ነው የሚያደርጋት እሷ ጋር ብቻ መተንትን ስትል እንዴ የሚፈልገው የለውም እንዲ ይሄ ልጅ የሚሄድበት የለውም የሚያደርገው ነገር የለውም ብላ እንድትኮራብህ የሚያደርጋት ነገር ነው ስለዚህ እነዚህን በጣም ወሳኝ ነገሮች ካደረግ ግን ደግሞ በጣም ቀላል ናቸው አደለ እንደሰማችኋቸው ናቸው ሲምፕሊ መተግበር ማድረግ የምትችሏቸው ነገሮች ናቸው ስለዚህ እነዚህን ቀላል ነገሮች የምታደርግ ከሆነ የወደድካት እንደው የኔ ብትሆን ያልካት ልጅ እንዳትኮራብህ ይልቁኑ ራሷ ፈልጋ እንድትመጣ ሚቹዋል የሆነ ኢንተረስት እንዲኖራችሁ ያደርጋል። የዛሬው ቪዲዮ ይሄንን ይመስል ነበር። ወንዶች ምን ነው ትንሽ ቆጣ ቆጣ አልኩኝ፣ ያው እንድትለወጡ እንድትቀየሩ ጥሩ የሆነ ህይወት እንዲኖራችሁ ስለምፈልግ ነው። የዛሬው ቪዲዮ እንዴት እንዳገኛችሁት ኮመንት ላይ ጻፉልኝ። እዚህ ድረስ መታችሁ በጣም እናመሰግናለን። ናፊ እንወድሻለን የዛሬው ደግሞ ይለያል እያላችሁ ግን ላይክ አላደረጋችሁትም አይደል እ አድርጋችሁ በቃ እሺ፣ አሁን አድርጉት። በጣም አመሰግናለሁ። በቀጣይም በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው